ኩረጃ በፍጹም አይቻልም። እንኳን ወደ መጽሐፍ ቅዱስ የጥያቄና መልስ ፈተና በደህና መጡ። ጥያቄዎቻችን ሲጀመር መኮረጅ ፈጽሞ የተከለከለ፣ በሉቃስ 8:17 የማይገለጥ የተሰወረ የለም እና የማይታወቅም ወደ ግልጥ የማይመጣ የተሸሸገ የለም እንደሚል ለታማኝነት መልሱን ስጡ። ይህ ፈተና አይደለም፣ ነገር ግን የእምነት ሙከራ ነው። ይህን ቃል ተላልፎ የተገኘ ማንኛውም ተማሪ ቻናላችንን ላይክ፣ ሰብስክራይብና ለአምስት ሰዎች ደግሞ ሼር የማድረግ ግዴታ አለበት። በቅጣቱ ከተስማማን ጀምሩ ስል ጥያቄዎቻችሁን መስራት ትጀምራላችሁ። ጀምሩ። የሙሴ እናትና አባት ማን ይባላሉ? ሀ አፍኒንና ማርያም፣ ለ አምበረምና ዮካቤድ፣ ሀመሩሃ ኤልሳና ሳራ፣ መ ሀሮን እና ዮቶር መልሱ ለ፣ አንበረምና ዮካቤድ። አንበረምም የአጎቱን ልጅ ዮካቤድን አገባ አሮንንና ሙሴን ወለደችለት። ዘጻ 6:20 ዮቶር የሙሴ ምን ነበር? ሀ አባት ለ አጎት ሀመሩሃ አማት መ ወንድም መልሱ ሐመሩሃ አማት። ሙሴም የዮቶርን የአማቱን የምድያምን ካህን በጎች ይጠብቅ ነበር። ዘፀአት 3 1 የእግዚአብሔር ቅዱስ መሬት ተብሎ የተጠራው ቦታ የቱ ነው? ሀ ኮሬብ፣ ለ ሲና ሲና፣ ሐመሩሃ ባሳን፣ መ መልሱ፣ ሀ ኮሪብ። እርሱም እንሆኝ አለ፣ ወደዚህም አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግራ አውጣ፣ አለው። ዘፀአት 3 5 ሙሴ በምድያም ሀገር ያዳነው የማንን ሴት ልጆች ነበር? ሀ የዮቶሩን ልጆች፣ ለ የፈሮንን ልጆች ሐመር ውሃ የአማሌቅን ልጆች መ የማዶንን ልጆች። መልሱ ሀ የዮቶሩን ልጆች። ለምድያምም ካህን ሰባ ሴቶች ልጆች ነበሩት። እነርሱም ሞተው ውሃ ቀዱ። ዘፀአት 2:16 እግዚአብሔር የፈርዖንን ልብ ምን አደረገው? ሀ ደካማ፣ ለ ደንዳና፣ ደንዳና ሐመር ውሃ፣ ትሁት፣ መ መልካም። መልሱ ለ ደንዳና። እግዚአብሔርም የፈርዖንን ልብ አጸና፣ እግዚአብሔር ለሙሴ እንደተናገረው አልሰማቸውምና የእግዚአብሔር የመጀመሪያው መቅሰፍት በግብጽ ላይ ምን ነበር? ሀ ወንዝ ወደ ደም መለወጥ፣ ለ ዝንብ፣ ሐመር ውሃ እባቦች፣ መ እሳት መልሱ ሀ፣ ወንዝ ወደ ደም መለወጥ። እግዚአብሔርም እንዲህ ይላል፣ እኔ እግዚአብሔር እንደሆንኩ በዚህ ታውቃለህ። እነሆ እኔ የወንዙን ውሃ በእጅ ባለችው በትር እመታለሁ፣ ውሃውም ተለውጦ ደም ይሆናል። ዘጸአት 7፥17 አምስተኛው መቅሰፍት ምን ነበር? ሀ፣ ቸነፈር ለ፣ መቅሰፍት ሐመር ውሃ ዝምብ፣ መ ጎርፍ መልሱ ሀ ቸነፈር። እነሆ የእግዚአብሔር እጅ በሜዳ ውስጥ ባሉት በከብቶች በፈረሶችህም በአህዮችም በግመሎችም በበሬዎችም በበጎችም ላይ ትሆናለች፣ ብርቱ ቸነፈርም ይወርዳል። ዘጻ 93 ኃይለኛ የበረዶ መቅሰፍት ያልወረደበት ስፍራ የቱ ነው? ሀ ግብጽ፣ ለ ፈርዖን ቤት፣ ሐመር ውሃ ቤተል መጌሴም መልሱ መ ጌሴም በረዶ ያልወረደበት ቢኖር እስራኤላውያን የሚኖሩበት የጌሴም ምድር ብቻ ነበር። ዘፀአት 9፥26 እግዚአብሔር ህዝቡን ከግብጽ አውጥቶ የመራቸው በየት መንገድ ነበር ሀ ቀጥ ባለ የፍልስጤም መንገድ ለ በባህር መንገድ ሐመር ውሃ በሲና መ በደመና አምድ መንገድ መልሱ ለ በባህር መንገድ ስለዚህ እግዚአብሔር ሕዝቡን ዙሪያ በሆነው በምድረበዳው መንገድ ወደ ቀይ ባህር መራቸው። እስራኤላውያንም ለጦርነት ዝግጁ ሆነው ከግብፅ ወጡ። ዘፀአት 13፥18። በቀይ ባህር የሞቱትን የፈርዖን ሰራዊቶችን የሚመራው ማን ነበር? ሀ ዮሴፍ፣ ለ እግዚአብሔር፣ ሐመሩዋ ፈርዖን ራሱ፣ መ አሮን አሮን መልሱ ሐመር ውሃ ፈርዖን ራሱ። ዘፀአት 14፥18 በፈርዖን እና በፈርዖንና በሰራዊቱ ሁሉ በከበርኩኝ ጊዜ ግብፃውያን እኔ እግዚአብሔር እንደሆንኩ ያውቃሉ። የመጨረሻ የቦነስ ጥያቄ፣ እግዚአብሔር ከአማሌክ ጦርነት በኋላ ምን ተብሎ ተጠራ? ሐ አቤኔዘር፣ ለ የሙሴ መታሰቢያ፣ ሐመር ውሃ የእግዚአብሔር መታሰቢያ መ እግዚአብሔር አርማዬ ነው። መልሱ መ እግዚአብሔር አርማዬ ነው። ሙሴም መሰዊያ ሰርቶ እግዚአብሔር አርማዬ ነው ብሎ ሰየመው። ዘፀአት 17 15 ፈተናው ተጠናቋል። እስካሁኑ ቆይታው እንዴት ያለ ነበር? ከ15ቱ ጥያቄ ምን ያህሉን መለሳችሁ? ከ1515 ትክክለኛውን መልስ ካገኛችሁ ይቃል ይላል እንኳን ደስ አላችሁ እናንተ በጎ ታማኝ ባል፣ ማቴዎስ 25 21 ታማኝነታችሁን እና የመጽሐፍ ቅዱስ እውቀታችሁን ስላስመሰከራችሁ ተባረኩ። በቀጣይ በሌላ የክርስቲያን ኢምፓየር ጥያቄና መልስ እስከምንገናኝ ደህና ይቆዩ።